ያለውን ወይም አሁን ያለውን የሰሞኑን ሁኔታ ማለት ነው፣ እየተወራ ያለውን ነው ጣሶ የጠየቀ ጥያቄ እንዳለ ነው። ጎንደር ስለ ጎንደር ያወራ የለም። የጎንደር ችግር በጎንደር መፈታት አለበት፣ መረዳት አለበት፣ መሰብሰብ አለበት፣ አንድነት መምጣት አለበት። ሪሶርስ መጋደል የለበትም። ይሄ ሌትም ቀንም ስንለው ምን ብለው የምናድረው ነው። ምናልባት የምታቀነ ከሆነ ወንድሞቻችን ግን አፋሃድ የሚባልን ድርጅት በደማቸው በአጥንታቸው የገነቡት ድርጅት አለ። በአፋሃድ ውስጥ ያሉ ደግሞ አፋሃድ ውስጥ አለን የሚሉ በተለይ ሚዲያን ሚዲያን በአፋቸው በጎንደር አማራ ላይ ጥላቻን ቤት የሰራባቸው እንደነ ሀብታሙ አያሌው ያለው ሀብታሙ አያሌው ያለውን ሚዲያ እየከፈሉ የሳተላይት እንግዲህ 15000 14000 ዶላር ነው የሚከፈር በየወሩ ያን እየከፈሉ ሳተላይት አቁመው የተያዘ ብር 800000 ዶላር የሚሆን አለን ያሉትን ብር ለነሱ እየከፈሉ ወንድሞቻችን እነ ኮሎኔል ታደሰ የድርጅቱ አመራር ሆኖ መታከሚያ ያጣው ተሰውተዋል፣ ነው የምንለው። ሌሎችም አሁንም፣ ቅድም አንተ ስትል የነበረው ወንድም ከወንድሙ የሚገዳደል የትጥቅና የስንቅ ጦት ነው፣ ሌሎች ያላቸው በገንዘብ ስለሚሸውዷቸው ነው ብልሃል። ጥሩ፣ ይህንም እንስማማለን እኮ። ይሁን አንተ እንዳልከው ገንዘብ፣ የተያዘ ገንዘብ ይዞ አልሰጥም ካለ የድርጅት ገንዘብ አንድ ውህድ ድርጅት ተመስርቶ የመጠየቅ መብታችን እኮ የተከበረ እኮ ነው። ይህን እኮ እንጠይቃለን እኮ የህዝብ ንብረት ስለሆነ የእኛ አህት ወንድሞችም ስላዋጡት እነሱ ግን ገንዘብ አለመስጠታቸው አይደለም፣ እየበደሉን ያለ በህዝባችን ላይ ጦርነት የሚያውጅ ሀብታማ እያሌውን የሚባል ወንበዴ ገዝተው ጦርነት እያስከፈቱብን ነው። ለምን ልህ በህዝብ በተሰበሰበ ገንዘብ የእኛ ወንድሞች ቆስለው መታከም ያጠዋል። ውባናና ስንት ጊዜ ጠየቀዋል። አሁን አንድ ወንድም ቆስሎ ሰርጀሪ ያስፈልገዋል። ቢያንስ 2 እስከ 2 30 ዶላር ያስፈልጋል ተብሎ ድርጅቱ አውጣ ሲባል ማውጣት አልቻለም። ከፌ ያን ያህል እንግዲህ ሰባት ሺህ ስምንት ሺህ ጦር ይዞ ሲሰዋ ጦሩን ለማደራጀት ገንዘብ አልሰጡም፣ አልረዱም፣ የት ወደቀም አላሏቸው። ልጆችን አሁን ምን ፈተና እንደገጠማቸው በዚህ በገንዘብ በሚገዛ ባንዳ እንዴት ስቃይ ፍዳ እየበሉ እንደሆነ የምናውቅ እኛ ነን። ይሄ ቡድን ግን አመውም አይጎረብጠውም። ሀብታሙ አያሌው ዛሬ ያን ሜዳ ያንን ጀግና የተሰዋበትን ሜዳ ምን ሲልበት ምን ሲሳለቅበት እንደሚሆን ትስማት ትስማ አላቅም ጎፈር የምትሰማ ከሆነ ጦርነት ታውጆብናል ለምንለ በህዝብ በተሰበሰበ ገንዘብ ይሄን የሚያደርገው የአፋህድ ነው። ፕሮፓጋንዳውን የሚሰራ ለአፋህድ ነው። ሀብታሙ አያሌው አፋህድ ግን ቢሆንም የተቀመጠው በወንድሞቻችን ላይ ጎንደርን ለይቶ እያጠቃ ነው ነው። ይሄን ግፍ እየፈጸመብን ነው ነው። እኛ እየጠየቅና ያለን ይሄ መቆም አለበት። ሌላ እነ ባላላ ፎሪር ሰርፕራይዝ አፋት መሬት ላይ ያሉት ሳይቀር ገንዘብ ሰብስቡ ብለው የውጭ ስራ አስፈጻሚዎችን ጥያቄ ጠይቀው ነበር። ሀብታሙ ተጠይቀው ጆሮ ዳባ ልበስ ነው ያለ፣ አላስተላልፍም ነው ያለ፣ አልቀሰቅስም ነው ያለ። ገንዘብ እንዲሰበሰብ ፍላጎት የለውም። እንዲያውም በውጭ የተወከሉትን እንግዲህ መሬት ላይ ራሱ እስክንድር ጨምሮ ስም ጠርቶ ወክያቸዋለሁ ያሉትን ከፊት ለፊት ያሉት ጎንደሬ ስለሆነ ብቻ ሰብሳቢውና በዙሪያው ያሉት ዶክተር ምስጋናው ዶክተር ደረጃ የሚባሉ የጎንደር አማሮች ስላሉ ብቻ ጎጠኛ ሰፈርተኛ ምናምን ዶክተር ፕሮፌሰር ተብዬ እያለ ስም እያጠፋ ነውን። ሰሞኑን የውጭ ተወካይ እያለ ወንበዴዎች ግን መሬት ላይ የታገዱት በሥነ ምግባር የታገዱት ብር ይዘው ስለተጠየቁ ብቻ በውጭ ውክልና ይዘው እንደነ ኤርሚያስ ያሉ ህይወት ሙሉ እየታ የሚባሉ የወንበዴ ስብስብ ለሀብታሙ አያሌው ብር ስለሚከፍሉ እነሱ የሰጡትን አጀንዳ ተቀብሎ በወንድሞቻችን ላይ ጦርነት አውጇል። ይህን ነው እኛ እየተናገርነው ያለነ እንደ ህዝብ ስለሆነ ጦርነት የታወጀብን ህዝብ። በተከፈለ ገንዘብ መሬት ላይ ያሉ ወንድሞች እውቅና የሰጧቸውን የመረጧቸውን በሚዲያ አንቀሳቅስም አለ። ያ ግን 12 ሚሊዮን ብር ሲሰበሰብ ሀብታም አያሌው ቁጭ ብሎ ሌሊትም ቀንም ገንዘብ ሲሰበስብ ነበር። አሁን ምን ሆነ? ከፊት ለፊት ያሉት እንደዚህ ናቸው። በጠላትነት እስኳድ ብሎ ታርጌት አድርጎ ስንት አማር ያስጨረሰ ሰውዬ አሁን የቀሩትን ወንድሞቻችን ዶክተር ፕሮፌሰር እያለ መሬት ያሉት ባሽሙር ምን እንደሚል ሰምተሃል? ከፍ ያለውን እኮ የገደሉት እኮ ወንድሞቹን እኮ ከሞት የተረፉ ናቸው እኮ ብሎ እኮ በዚህ ሚዲያ እየተነገረ እኮ ነው። በሳተላይት ይሄ ሳተላይት እኮ የሚከፈለው እኮ ለህዝብ የተሰበሰበ ገንዘብ የአፋሃድ ሰዎች ያሉበት እኮ ነው። አፋሃድ በውጭ ወከላቸው ሰዎች በስማቸው 7800 ዶላር በስም አስቀምጠው ለሳተላይት የሚከፍሉበት እኮ ነው። እኛ ይሄን ነው እየተናገር ነው ያለነ። የምትረዳን ከሆነ ወንድ ማለ ስለ ጎንደር የምታወራ ሌላ ቤት ግን ዘግተ ነው። የጎንደር ጣጣ ሌላ ነገር ነው። እኛ የምናወራ እንደ አፋህር ነው። አፋህር ደግሞ የኛ ነው። ወንድሞቻችን በደማቸው በአጥንታቸው የገነቡት ድርጅት ነው። እዚህ ድርጅት ውስጥ ሁኖ ግን በእኛ ላይ በህዝባችን ላይ እንደ ጎንደር አማራ ጦርነት ሲያውጅ ማወጁን ለህዝባችን እናሳውቃለን። እሱም ታሪካዊ ጥፋት እያጠፋ እንደሆነ የውንብድና ስራ እየሰራ እንደሆነ ላኪውም ከፋዩም ለሱ በአፉ በቂጡ የሚከቱለት ዶላር ተናጋሪውም፣ ህሊና ቢሱ ሀብታም አያሌውን እንቀጠቅጠዋለን። በዚህ መልኩ እንናገራለን። ይሄንን ታላቁ እስክንድር ማወቅ አለበት ነው የምንልህ። ታላቁ እስክንድር የሂሳቡ ባለቤት ነው። ዶክተር አምሳሉ በግልጽ አለቃቸው እሱ ነው። በሶስት ሰዎች ስም አካውንት ነው፣ ህይወት ሙሉ፣ ጌታ እና ኤርሚያስ ናቸው። አለቃቸው ግን የውጭ ተወካያቸው ያለሱ ፍቃድ ብር አወጡ። ማን? ዶክተር አምሳሉ። የዶክተር አምሳሉ አለቃ ታላቁ እስክንድር ነው። ሰሞኑን ዙም ላይ ቀርቦ እኔ ለምንድን ነው ብዬ ስጠይቀው ምንድን ነው ያለ በላይ ብዬ ተላለፈ ነበር አለቄ መሬት ያለው ነው ጠይቀዋለኝ አየው። ስለዚህ አሁን ዙሮ ዙሮ ወደ የት እየሄደ ነው? እዚህ ያሉት ኤርሚያስንም ስንጠይቀው አለቀ ያለኝን ማደርግ አለ። ስለዚህ እኛ ምን እያደረግ ነው? አሁን ጦሱ የት እየሄደ ነው? መሬት እያመሰ ነው። መሬት ያለውን ጦር ገንዘብ አለ አልሰጥም አለ። ከዚያ ያሉት ምን አሉ? ጨርሰው አሁን ወደ መሬት ወሰዱት። ጥያቄው መሬት ላይ ሄደ፣ ጦሩ ሄ ደረሰው እያንዳንዱ እዚህ የሚባለው ጥያቄ መሬት ላይ አሁን በጦር ደረጃ በሰራዊት ደረጃ እየተነሳ ነው። እኛ ደግሞ በደንብ በአጥንት የገነባ ነውን ድርጅት እንዳይፈርስ በዚህ መልኩ ጥያቄያችን እናቀርባለን። መፍትሔ የሚያገኝ ከሆነ መሬት ላይ ያሉት መፍትሔ ይሰጣሉ። ኦፍኮርስ እኛ ግን ጥያቄያችን አናቆምም። ይሄ አሁን እዚ ጋር እኔ የምናገረው ውሸት ነው የምትይካለሽ፣ አታውቂም ማለት ነው ሄደሽ ጠይቄ። እኛ ሁሉን ነገር እንድናገር እንድንናገር አትጠብቁ። በሂደት የምንናገረው እንናገራለን፣ ግን የምንናገረው አንድ እስተት የለው እዚህ የሚጠይቅ ጎንደሬ ነው እዚህ አንድ አካባቢ ምናምን ሄድ እናጠይቀው እና የማይጠይቅ የሸዋ እርግጠኛው የምነግረህ እኛ ኦፕን ነ፣ የምንናገረው ከጀርባ ማናወራው ስለ እስክንድር ፊት ለፊት ነው። ይዘወ ተሰማኝ ፊት ለፊት የተናገርኳል። አብዛኞቹ አይወዱትም፣ እኔ ስለማቅም ዝም ብለው ለማስመሰል እርስ በርስ ስለሚተሻሹ ነው። ምን እንደሚሉት እናውቃለን። ጥሩ፣ እኔ እኮ ባና ነው የምትቀጥል መስሎኝ ነው ያቆምኩልህ። ጨርሳ፣ አይ ጥሩ። እና እዚህ ጋር ጎፈር ወንድሜ፣ አይ ቲንክ የተረዳህን አልመሰለኝም። እኔ እንግዲህ ጥያቄ ሳሚ ወንድ ማለም እንድትነግረው የምፈልገው

ማንም የሚረዳ ለእኔ ብሎ አይደለም። እኔም ለማንም ብዬ አይደለም ለራሴ ብዬ ነው። ይሄን ሊታወቅ ይገባል። ማለት ምን እንላለን ነው ሳሚ መታወቅ ያለበት እንግዲህ የድርጅቱ ደጋፊ ነን የሚሉ በተለይ ህዝባዊ ኃይል ደጋፊ ነን የሚሉ ነገር ግን በቀጥታ የሚሆኑ በተዘዋዋሪ ከዋና ለምሳሌ ከነ አምሳሉ ጋር የሚገናኙ ከነ አምሳሉ ሉ ከነ እስክንድር ጋር በቀጥታ የሚሆኑ በተዘዋዋሪ የሚገናኙ ለምሳሌ አይተህ ከሆነ በሰሞኑ አጀንዳ ፕሮፌሰር ጌታ አስራደና እያሱን ፎቶቸውን ለጥፈው እየዘመቱባቸው እየዘመቱባቸው እንዲያውም ከጸዳሉ የበለጠ በነ ፕሮፌሰር ጌታ ስራደና በነ እያሱ ላይ እየዘመቱባቸው ያሉት እኒ ናቸው። በቀጥታም በተዘዋዋሪ እየመቷቸው ነው ያሉ ማለት ነው። ይሄ ከሌላኛው ጠላት ኃይል የበለጠ የድርጅት ደጋፊ መስለው ነገር ግን የድርጅትን አመራር የሆኑትን ባንዳ ብልጽግናዎች እነዚህም ተራቸውን እየጠበቁ ነው። ሊከተሉ ነው፣ ሊሄዱ ነው። ዋናው መሪው ፕሮፌሰር ጌታ አስራደ ነው እያሉ እየመቱ ነው ያሉት። እኛ ደግሞ እንዳንድ ድርጅት ደግሞ ይሄ ነገር እንዴት ነው? ይህ ነገር ማስቆም የሚችለው ደግሞ ምድር ላይ ነው ብለዋል እስክንድር ነጋ ነው ማስቆም የሚችለው ማስተካከልም የሚችለው። ይህ ጥያቄ እኔም ታላችሁኝ። በእኔ በሚመጡበት ልክ በዛ ልክ ነው የሚሄደው። ምንም ማሽሞል ሆነ እስከዛሬ በነገራችን ላይ አብዛኛውን ነገር የተሸከም ነው ዝም ያል ነው። ለአንድነቱ ብዙ ጥያቄ እኮ አለን እኮ መጠየቅ የምንፈልገው ብዙ ነገር አለ፣ እና ይህንም ነገር ምን ተፈትርበት ብዬ ነው ሳምንት ታስታውስ ከሆነ በሰሞኑን ምን እያረጉት እንደሆነ አይ አይተናል እኮ። አሁን እሱን እኛ በእነሱ ልክ ላለመውረድ ነው ጣስሽ። አሁን እኛ በእነሱ ልክ እነሱ ያንስ ሲያደርጉ አሁን ዛስሮት ኢዚ አሁን ሰው በጣም ቀላል ኮልሚ ማሚ የእስክንድር ጠላት ነው። ሳቦታጅ እያደረገ ነው። እኛ ብዙ ሂደናል እኮ እኔም ባናና ያን ስንል ኑረናል። አሁን ግን ኤክስትራ ማይር ሆኖ አይተነዋል። ታላቁ እስክንድር የወከለው ሙልጌታ ኤርሚያስ በቀጥታ የእሱ ቃል አቀባይ፣ አጀንዳ ሰጭ እንደሆነ አይተናል። እስክንድርን ከመሬት ማንም ሰው አንተ ብትፈልግ አታገኘውም። ባናና ቢፈልግ ወይም ጎፈር ቢፈልግ አመጣው። በቀጥታ ግን ያመጣው ማን ነው ከተባለ ይሄ ሰው ነው ያመጣው። ስለዚህ እንደዚህ አይነት ሰዎች አጀንዳ ሰጠው እነ ጌታ ስራደን ውሻ ድመት እያደረጉ ያለለ ስም እየሰጡ ስብህናቸውን ስብህናቸውን በሚነካ መልኩ እየተሳደቡ ነው። በዚያ ልክ እነሱ የሚያመልኩት እነሱ ከመሬት የሚያመጡት ሰው ታላቁ እስክንድር እንዲዋረድ እኛ ስለማንፈልግ ነው። እንደነሱ ስላልሆነ እነሱ አሁንም የእሱ ጠላት ናቸው ብለን ስለምናምን ነው። በነገራችን ላይ ብርን ይዘው አልሰጥም ያሉትም ጠላቶቹ ናቸው። ወንድም ሳሚ አንድ ጊዜ ጊዜ ምን መሰላችሁ ጠላትንም ለማጥቃት እነዚህ ይሄን የምትዘረዝሩትን ችግር ሁሉ ለመፍታት ቲክቶክ ላይ ስለወራን የምናመጣው ለውጥ የለም። ኦፍኮርስ እኛ ስትሮንግ የራሳችን ስትሮንግ ኔትወርክ ከሰራን ማንም ሊበግረን አይችልም። እኛ ተለማኞች የምንሆነው የምንፈልገውን ጥያቄ ማስወሰን የምንችለው ማስገደድ የምንችለው እኛ ጠንካራ ኔትወርክ ሲኖረን ነው። ጠንካራ ከአማራነት ጋር የማይጋጭ ከኢትዮጵያዊነት ጋር የማይጫ ጠንካራ ጎንደሪያን ኔትወርክ ሲኖርህ ማስገደድ ትችላለህ። በተናጠል እየመጣን እዚህ ላይ ብንጮህ ጠላታችንም ማጥቃት አንችልም፣ የሚደርስብንም በደልም መቋቋም አንችልም፣ መጋፈጥ አንችልም። እና አሁን እኔ የምነግራችሁ ነገር እኛ ራሳችን እንምሰል ከደቡብ ጫፍ እስከ ሰሜን ጫፍ እራሳችን እንምሰል፣ እጅ ለእጅ እንያያዝ፣ ኔትወርክ እናድርግ። የምናዋጣው ገንዘብ የት ላይ መውደቅ እንዳለበት እንወቅ። የእኔ ጥያቄ ያ ነው። እኔ የድርጅት ፍቅር የለኝም። ስንት ድርጅት አልፏል፣ ይህም ያልፋል። እሱማ ከሆነ አንስማማም። ደህና አሁን ደህና ክረምት በቃ እሱ እኛ ጋር ሄድማ። አሁን አንተ ምሰራው ፖለቲካ፣ እኛ መደጋግመን የምንለው ቀን በቀን የምንሰራው ፖለቲካ ነው። አሁን እኛ እየጠየቅንህን እኮ አንተ እኮ በተቸት አልፈለክም እኮ። አንተ የጎንደር አማራ ከሆንክ ሀብታም አያለው በህዝባችን ላይ በገንዘብ ተገዝቶ ጦርነት እያወጀ ነው። ይደዋንሳይ ኒግ አያው እነ ዶክተር አምሳሉ ይሄን እየሰሩ ነው። እደውን አሳልፈው ለታላቁ እስክንድር ሰጠውታል። ይሄን ኮመንት ማድረግ አትፈልግም? በቃ አንተ የምትለው ጎንደር እንደዚህ ብናረግ እሱን አልጠፋንም። እኛ ሁለት ዓመት ሶስት ዓመት ደክመንበታል ወንድም፣ እርስ በርስ እንዳይጋደሉ ከፍተኛ ጥረት አድርገናል። እዚህ በቀበሌ የተደራጁ የደንቆሮ ስብስቦችን ተዉ ስንልከርመናል መጠቀሚያት ሆኑ ቀዳዳ ትክፈቱ ስንል ቆይተናል። ገንዘብ መርዳት እንዳለብን ጎንደር አንድ መሆን እንዳለበት፣ ጎንደር ቀርቶ አማራ አንድ መሆን አለበት ብለን የምናምን ሰዎች ነን። ይሄ እኛ ችግር አይደለም። ይሄ ቤቱን አይደለም። ሌላ ቦታ ብታወረው፣ አሁን የሚከፋፍሉ በቀበሌ የተደራጁ አሉ። እንደዚህ ሄደ ብትመክራቸው፣ ያንተ ፖለቲካ ዛጋ ይሰራል። እኛ አሁን እየሰራን ያለነው ግን ከአማራ አንጻር ነው። ከአማራ አንጻር የተሰራ ድርጅት አለ። ይሄን ድርጅት ውስጥ ሆኖ እኛ በሚዲያ እየከፈሉ በሕዝባችን ላይ ጦርነት ያወጀ ስብስብ አለ። ይህን ስብስብ ነው እኛ አሁን እየታገልን ያለን። በዙ ዙሪያ ኮመንት ካለ ኤክስፕሌ ልታረግ ትችላለህ እንጂ ጎንደር እንደዚህ ብናረግ ምረዳ ምናምን ብዙም ኢምፖርታንት ነው ብዬ አላስብም። ሳሚ ጎፈር ስላልተገባባችሁ ነው። ጎፈር በጣም ኮሚትድ የሆነ ለጎንደር የሚያስብ ልጅ ነው። እና እናንተ ድርጅት ምናምን እያላችሁ ከምንትን ካላችሁ ለምን ራሳችሁ ተደራጅታችሁ አትረዱም? አንድ ብላችሁ ከጀምራችሁት ተደራጅታችሁ ለጎንደር መጎንደርን አንድ ማድረግ ትችላላችሁ ብሎ የሚያስብ ነው። ተስፋ ቆርጧል። አንተ እኮ የምትለው ሌላ ነገር ነው እኛ የምንሄድበትንና ሄድበትን ሚስ አንደርስታንዲንግ ነው። አይ ቲንክ ጎፈር ጨርስና ከዛ እንትን እንላለን። ኦኬ፣ ብዙ አላወራም። እንግዲህ የምናገረው አማርኛ ነው። እኔ ድርጅቱን አምሳሉን ስሳደበ እዚህ ልውል አልችልም፣ ወይም ደግሞ ሀብታሙ አያሌውን ሲሳደብ ልውል አልችልም። በመሰረቱ የሚሰራውን ስራ አውቃለሁ ለዚህ ግን መልስ መስጠት እነሱን መተቸት ካልቻል ምን ተናገርክ? እኔ እዚያ ሰው አይደለሁም። አንተ የዚያ ሰው ልትሆን ትችላለህ። እኔ እዚያ ሰው አይደለም። ግን ይሄን ሁሉ መቋቋም የምትችለው ተደራጅተህ፣ ኔትወርክ ሲኖርህ፣ ገንዘብ በእጅሴ የተዘጋጀ የሰው ሀይል ሲኖርህ ነው በተናጠለዚህ ቲክቶክ ላይ መተ ስለ ጮክ ከሌን ስለተሳደብክ የሚሆን ነገር የለም። ችግሩን አውቀሃል። የችግሩ መፍቻ ምንድን ነው ብለን መጠየቅ መፍቻ መፈለግ ነው የመሰለው እሱ አንተ ስላላወቀ ነው። የእነሱ የአርሚያስና የማን ነው የሚባለው ሰው ደጋፊ ስለመሰልከው እኔ ደጋፊ አይደለሁም ለዛ ነው እኔም የሚደግፈውሳሚ ከሚለው የበለጠየሚደግፈውበእኔ አቅም የሚደግፈው እንድታቅልኝ ይፈልጋለው። ይሄ ግልጽና ግልጽ ነው። የምደግፈው ጎንደርን ነው የተወለድጉት ጎንደርን ነው። አካባቢን ማጽዳት ነው የምፈልግ። አካባቢን ሳጸዳ ሌላው ይጸዳ። ፈረንሳዮች የሚናገሩት ነገር አለ ሁሉም አካባቢውን ቢያጸዳ ፈረንሳይ ማነው፣ ፓሪስ ትጸዳለች የሚል ነገር አለ። እማም ነው በዚያ መንገድ ነው የዚያ አይዲዮሎጂ ነው ያለ ስለዚህ እነ ኤርሚያስ የሚባሉት ታውቃቸዋለህ። እኔ ምን ይሰራልኛል አላወቅኩት አላወቅኩት እኔ መርዳት ማቋቋም ፈልጎንደር ሆ ማደራጀት ፈልገው እንዲገባቸው ነው እነሱ ሚሳንደርስታንድ ታውቃቸዋለህ። እሱ ሊያውቀኝ ይችላል። ስንቱን አውቃለሁ አላውቀውም

ጎንደሬው ኔትወርኩን ስትሮንግ አድርጎ ሲነሳ የታፈረ የተከበረ ይሆናል። ጥያቄው መፍትሄ የሚያገኝ ያን ጊዜ ነው። ማስገደድ የምትችለው ያን ጊዜ ነው። አቅም የሚኖረ ያን ጊዜ ነው። ፓወር የሚኖር ያን ጊዜ ነው። ለውጥ የምታመጣ ያን ጊዜ ነው። ዝም ብላ አራት ሰዓት ብትጮ ተመሳሳይ የሰው ስም እያነሳ ዋጋ አለው ጥቅም የለውም። ችግሩን ካወቅ ችግር በሚፈጥርበት ሰውዬ ልክ ተዘጋጅተ መገኘት ብቻ እና መመከት ነው። ፔሬድ ስለዚህ ተዘጋጁ፣ ጎንደሮች! ኔትወርክ እንስራ። የተማመነ ኔትወርክ ይኑረን፣ እንደዚህ የተወዛገበ ሳይሆን የተማመነ አንዳንድ ቃል ተናጋሪ የሆነ አንዳንድ ልብ መካሪ የሆነ ኔትወርክ እንስራ። ያን ስትሰራ ሲያውቅህ፣ እሱማ በኢኮኖሚ ዳብሯል፣ እሱማ ቅንጅት አለው፣ ኔትወርክ አለው፣ ቤትም ሰብረን መግባት አንችልም ብሎ በአንተን የምትፈራ ስትሆን ነው ያን ጊዜ ነው አንተን ሊያጠቃ የማይችል። ስለዚህ አሁን የተከፋፈልክ ስለሆንክ እየመጣ ማንም እየመጣ ይደነፋብሃል። ማንም እየመጣ ይሰድብሃል። ተከፋፍለሃል። ተበታትነሃል። አቅም የለህም። ገንዘብ የለህም። ማንም ይገዛሃል። እንዴ ማንም እስከገዛህ ድረስ ማንም በቀላሉ ይበትናል። ማንም ይሰድባል። ማንም ያዋርድሃል። አቅም የለም። ሪሶርስ የለም። ካፒታል የለም። ማን ፓወር የለም። የተደራጀ ማን ፓወር የለም። እንዴህን አናውቅም እንዴ? ምን ነው በውጭ ሀገር አለን የምንኖረው? ቀኑ ሙሉ ስትሳደብ ሀብታሙ እያለ እያልክ ስታቅራራ፣ ማን ነው ስሙ እያል ዶክተር ከለ እያልክ ስታቅራራ፣ ምንም የምታመጣው ነገር ድርጅት አፍርሰ ድርጅት ብትገነባ ምንም የምታመጣው ነገር የለ። አቅምን ገንባ፣ ተደራጅ፣ እጅ ለእጅ ተያዝ፣ ስትጠራ ቤት ብለ ከተፈል በሰዓቱ ያለህን ገንዘብ ሽርፍራፊ ገንዘብ ትርፍራፊ ገንዘብ አዋጣ ለጎንደር። የተዋጊ ችግር የለብህም፣ የሰው ኃይል ችግር የለብህም። ስለዚህ ያን ማስተባበር ስትችል ነው አቅምን ስታስገነባ ነው ሀብታሙ እያሌውን ድባቅ የምትመታው። ያን ስታስቸግር ነው በጎንደር ላይ ችግር የሚፈጥርህን አፍንጫውን አስገድደ ጉልበጫማ ስር የምታንበረከከው። ዝም ብለ ባየር ላይ ምለ ባየር ላይ መደንባት የሰው ስም እያነሳ ምን ይጠቅማል? ያ በሌሎችም ላይ የምንጸየፈ ነገር ነው። ያ ደግሞ የጎንደር ባህሪ አይደለም። የጎንደሬዎች ባህሪያቸው አይደለም፣ ተፈጥሯቸው አይደለም። ስድብ አይሳደውም። ያ አያዋጣንም። ም ቴሊንግ ዩ ፍሮም ቱደይ እጅ ለጅ እየተደዋወልክ እንዴት እንደት እንድንደራጅ እያንዳንድ ቡድን እየፈጠርክ ገንዘብ እያዋጣህ እየተባበርክ ኔትወርክ ሰርተህ ታገል፣ ጎንደርን አቁም። ያን ጊዜ ትፈራለ ኔ፣ ወንድም ያን ጊዜ ትፈራለ። አፄ ቴዎድሮስ ኮ የጀመሩት ቁ ማጽዳት የጀመሩት ዘመነ መሳፍንት እኮ ከሌላ ቦታ ሄዳሉ ከጎንደር ነው የጀመሩት፣ ከጎንደር ነው የጀመሩት ከጎንደር ያለው መሳፍንት መጀመሪያ አጽድተው ነው ወደ ሸዋ የሚሄዱት ወደ ጎጃ የሚሄዱት ወደ ትግራይ የሚሄዱት። መጀመሪያ ጎንደርን አጽድተው፣ ዜርፎር ሌትስ ወርካናይዝ አዘ ጎንደሪያ ቱዴይ ኖ ቱሞሮ። ስለዚህ ያ ነው ሌላ የምፈልገው በዚህ ላይ ካልተደራጀ በፍጹም በፍጹም አይሆንም። አመሰግናለሁ ተናሁኑልኝ፣ ወዳቸዋለሁ። ጎፈር አሚስ አንደርስታንድ ስለተደረጋችሁ ነው፣ እንጂ ሳሚ፣ እኔ አልገባም የሚለው ይሄ ስለማያውቅ ነው፣ ልጁን ስለማያውቅ ባኔክስ። እዚህ ላይ መታወቅ ያለበት እንደ ጎንደር መስራት ያለብንን ነገር፣ መደራጀትም፣ መስራትን መጠንከርን ባለብን መንገድ ይሄ ሌላ አንትን ነው። ጎፈር አላውቅም፣ አሁን ተረድቻለሁ፣ ተረድቻለሁ። እንደ ጎንደር መስራት ያለብን ልንሰራ ልንደራጅ ማጠንከር ያለብን ሁሉ ነገር ማድረግ ያለብን ካለብን ይሄ በውስጥም ሆነ ባለማን ማድረግ ያለብን ነገር እናደርጋለን። ችግር የለም። ተስማምተናል። ነገር ግን አሁን የኛ ጥያቄ ደግሞ እንደ ድርጅት ደግሞ መስተካከል ያለበትን መሆን ያለበትን ጥያቄዎች እንጠይቃለን። ይህም በሌላ ሳይድ እንያዘው፣ ይሄኛውንም በዚህኛው እንያዘው። እኔ ላስረዳ። እኔ ለጎፈር አንዴ ጥያቄ ነበረኝ። ይቅርታ ይ አንድ ይበቃል። ከዛ ወደሚቀጥለው ትሄዳላችሁ። ይኸውላችሁ ጎፈር የሚለው ስለ እናንተ ድርጅት ስለ እነ ምናምን ስለ ምናምን አይመለከተኝም። እኔ የሚመለከተኝ ስለ ጎንደር ነው። ጎንደር እንደምድር አንተም ከሌላ ድርጅት አትበል ብሎኮች፣ እሱ እራሱ በሌላ መስመር ላይ ያለው እኛ ደግሞ ስለ ድርጅት ስለምን እያወራ ነው፣ እና ጎንደር ራስ ስትደራጅ ነው የምትከበረው እያለ ነው። ስለዚህ የተለያየ እንትን ያለን እኛ ስለ ድርጅቱን እየጠየቅን ያለ ነው። በቃ እሱን ጎፈር ያለው እንደ ጎንደር አንድን ጠክር አንድ ላይ እነስራ አንድናርግ እንበርታ ነው እያለ ያለው በቃ ያንን ሀሳብ ተቀብለን ስለ ድርጅቱ የሚለውን ጥያቄ ወደ ዲስከሽናችን እንቀጥል። ሚስ አንደሳን ስለተደረገችው ነው እኔ ስለማቀም የት ላይ ሚስ እንደተደረገችው እዚህ ላይ ማለት ስላልፈለግኩ ነው። ቀጥል ይበቃል። አመሰግናለሁ። ባናና እያዳመጥኳችሁ ነበር። እኔ እንኳን ያው ብዙም ርቅ ያለው ዞሮ ዞሮ ግን ምንድን ነው እኔ ወፈር ያለው ሀሳብ የተንሳፈፈ እንዳይሆን ሚያወራ እኮ አልጠፋም። ተግባር የሚሰራ ነው የሚሆነው። ኃላፊነት ወስዶ እሱ ማደራጀትና መስራት ከቻለ እሱ ይጀምረው፣ ሁላችንም እንከተለው። እንደዛ ቢሆን ነው የሚሻለው። አውርቶ የሚሄድ ብዙ ሞልቷል። ሁላችንም እንደሱ ነው ስናደርግ የቆየነ ስለዚህ፣ እሱን አንተ ኃላፊነቱን ውሰድና እስኪ አደራጅ፣ ጀምር። ኦኬ አሁን የተባለው ጥያቄ አደራጅቻለሁ፣ ጀምር። ጎንደሬነትን እያረጋገጥክ ነው እና ተመዝገብ፣ ጀምር። በጣም ጥሩ፣ አለቀ። እስቲ አሁን እንግዲህ በውስጥ ስትመጡ አያችኋለሁ። እስቲ እነማን እንደምትመጡ ያችኋለሁ። ይኸውልህ፣ በጣም ጥሩ። እኔ ባናና፣ እኔ ግን እስካሁን እኔ ድርጅቱን እደግፋለሁ። ነገር ግን ምንድን ነው አሁን እየተፈጠረ ያለው ነገር በድርጅቱ ድጋፍ ስም ድርጅቱን የሚያፈርስ ኃይል ተፈጥሯል። ይህም በግልጽ ተውት ምናምን ብንለው ሊሆን አይችልም። የሚያፈርስ የተደራጀ ኃይል ገንዘብ ያለው ለድርጅቱ ገንዘብ እንዳይደርሰው በማድረግ በዛም ያሉ አመራሮች ሞተው እንኳን የሞቱት ለአማራ ሕልውና ትግል ባልሆነ መልኩ እንደሆነ ስም የሚያጠፋ ኃይል አለ። አንዳንዱ አማራ መሆኑን ማናም ነው። በፊት ሌላ ሰፈር ውስጥ ሲሰራ የነበረ ኃይል አለ። እሱን ኃይል ይዘህ ድርጅቱን ልታስከትለ አትችልም፣ ወይም ያሻገረኛ ልትለው አትችልም። አንዳንዶች እንዲያውም እነ እስክንድር ውክልና የሰጣቸው ናቸው። እሱን ወይ ማስተካከል አለበት ወይ እኛ የራሳችን አማራጭ መውሰድ አለብን። ልናሽ ሞነምረው አንችልም። ተደራጅተው የሚሰሩ አብዛኞቹ ስማቸውን ስትገልጹት የነበረ ከላይ እስከ ታች በገንዘብ ተደራጅተው ሀሳብ አደራጅተው እንዲያውም አንዳንዶቹ ጎንደርን በማጥቃት ይመስል እኔ ከነዛ ኃይል እኔ ከነንትና ጋር መግባባት ይቻላል። ከነ ዴቪድ ብዙ ነገር ልትግባባት ትችላለን። ይህ ኃይል ዩሉንታ የለውም በአንድ ተቋም ስር ነው የብሎ ተቋሙ ውስጥ ያለውን አመራር ሲሳደብ ሲያሰድብ የሚሆን ነው። ስለዚህ እነሱ ጋር እንዴት ነው ልንቀጥል ምንችለው ይህን በማስተካከል ረገድ የድርጅቱ አመራር መፍትሄ አልሰጠም። እሱ መገምገም አለበት፣ መስተካከል አለበት። አይ እኔ ብዙ ጊዜ ተናግሬያለሁ በፊትም እና እሱ ማስተካከል ካልቻለ በግልጽ ኩፋን ነው ጌታን አንቀድም ገንዘብ አተናል ችግር ውስጥ ነን ብሎ ተናገር ከዛ በፊት እኮ እነሳዳሉ ተናግረዋል። የፋኖ ኃይል ግን ጎንደር እኔ በሚሉ አልተረዳም፣ ድርጅቱ ውስጥም እንዲረዳ አልተደረገም። ይህ ሴራ ነው። ይህን ሴራ እስከ መቸህን ካት እናስቀጥለው? ነገም ሌላ ሊገባ ይችላል ወይ እኛ አረዳናቸው ወይ ድርጅቱ አረዳቸው? የትዝዝት መዝጊያ እኮ ነው የሆነው አሁን። ስለዚህ ትግሉ እንዲቀጥል ከፈለግን ማውጫ መንገድ ማዘጋጀት አለብን። እኔ ጉንጭ አልፋ የተሳሳትኩት ንግግር ስተት ነው ብለን በማለፍ መሄድ አይደለም። ብር እንዳይደርሳቸው እየተደረገ ነው። እንዲሰበሰብ እየተደረገ አይደለም። በድርጅት ውስጥ ደጋፊነን በሚል አማራ ይሁን ይበቃል። አንዴ ይቅርታ ስላቋረጥኩ ሳሚ፣ ወይ ጣሰዋላች በጣም ይቅርታ። ወይ ሴት አላችሁ አንዴ